ይህንን የመሰለ ፕሮግራም አዘጋጅተውልናል። በጣም ብዙ ሰው አለ በጣም ብዙ ሰው እንደምታዩት እና በጣም አሪፍ ፕሮግራም ይመስለኛል። እነ ፋፊ ምናምን እነ ማሂ እሪም ሁሉም ሃይሚን ይዘው እየመጡ ነው። እና ይህም እንዳለ ሆኖ ትልቁ ብስቶታ ወይ ዘናት እንወጣለን እንጂ ያለእኳንእንተ ነው እየጠበቅናቸው ነው። ኬኩንም እዚህ እንድትቆርስ እናደርጋታለን አደለን

መቶ አባ ዴ ናችሁ ዛሬ የመጣ ነው። ዛሬ በጣም በትልቅ ቁም ነገር ነው የመጣ ነው። የኛ ውድ ፋሚሊዎች የኛ ውድ ቤተሰቦች ሃይሚን መቶ ሺ ስትገባ መቄዶንያ ነው ማክበር እንፈልገው ብላለች እና መቄዶንያ ሄደ ባለችበት ቦታ ላይ አክብርላ ብላችሁኝ ተመካክረን ተሰባስበን መተናል እና ያልታሰበም ስጦታ አለ። ይህ የመቶ ሺ ፕሌይ በተኑ ነው እና እራሷት ከፍተዋል። ነገራችን ላይ በጣም በጣም ነው የፈራሁት። ለምን እንደፈራሁት ታውቃለህ? ሙባረክ ዘይኔ እሱ ነው የሞላው። በእኔ ሙላ ሙሉ ውስጡን ግን አይታችሁታል? አላየነውም። በማስም እራሷት ከፍተዋል። ሙባረክ ይበልና ተጋደልን አላይ ወቅ ወላቁ ሰዎች እና ታውቃላችሁ፣ እቺ ነገር የሚሰጠው 100 ሺህ ስንገባ ነውና አይሚ ምንም አታውቅም። በሙቤ ስም ተሞላ ሙቤ ጋር ደወሉ ሄድንና ዩቲበር ሆናለች ማለት ነው። ዩቲበር ሆነች፣ እነሱ አጽድቋታል። እና አሁን ደበረው ሃይሚን ሴቶች እኛ ጋር ያሉት ሴቶች እሷን ይዘው እንዲመጡ አድርገናል። እና ደግሞ አንድ ከውጭ አይሚ ብላ የመጣ ይሰዋለች ፍርቱና ማለት ነው። እና ውጭ ሄዳ ነበር የተፈጠረውን ኬዝ ምናም ስታቅ እዚህ መታለች። ከአይሚ ጎን ለመሆን እሷም አለች። እና እኛም የሁሉ ቦዘኔ ልጆች ተሰብስበን ይህ በጣም ደስ የሚል ቦታ አንተ ትልቅ ቦዘኔ ነው እባክህ። እና በጣም ደስ የሚል ቦታ ነው እዚህ እና የመጣ ነው በጣም ደስ የሚል ጊዜ ታሳልፋለች ብለን ተስፋ እናደርጋለን፣ አይደል ግድ ነው። እና ሁላችሁም ያላችሁ እንትን ብታወሩ ላይ ደስ ይለኛል። እናም ቤተሰቦቻችን፣ አይሚዬ ራሷ በፈለገችው መንገድ ተናግራለች። አንዴ ከአንደበቷ ወጥቶ እዚህ ቦታ ቢከበርኝ ደስ ይለኛል ብላ በእናንተ አጋዥነት በእኛ ተነሳሽነት ይህን ነገር እንግዲህ ልናረግ በቅተናል። መቼ አይቀርማ ሳናረገው ደርሰናል። መተን አብዛኛው ነገር በቃ መብላት ነው የቀረው ማለት ይቻላል እና አይሚዬ መቶ ስለገባሽ መ አስራ አምስት ገብታል። መቶ አስራ ምናምን ያው ያለው ነገር ስለምታውቁ ዝም ብሎ ተንጣቶ ሄደ እንጂ ቶሎ እናከብር ነበር እናከብር ነበር። ያው ጠፋች ምናምን ስጣትም ያላችሁኝ ስጦታ ነበር እና በወከባ መሀል ሳልይዘው መጥቻለሁ። በጣም ሶሪ ሶሪ ሶሪ። ለምን በማል ገብራበት አቆም ነበር። አይ እኔ ያክል ምን አለ ቢወራበት። በነገራችን ላይ በጣም ደስ ብሎኛል። ሀይም የውዱሃታችን መቶ ገብታ እንዲሁም ደግሞ እዚህ ና የተቀደሰ ቦታ ብዙ ሰዎችን መርዳት የምችልበት ቦታ ላይ መታ በማክበሯ በጣም ትልቅ ነገር ነው እና ደግሞ የዚህ የደስታ ተካፋይ በመሆኑ በጣም ደስ ብሎኛል። በርችልን ከዚህ በላይ እንጠብቃለን ማለት ትፈልጋለን። ሞር እሷ ስትመጣ በደንብ እንወረዋለን። ግን መልካም ምኖት ይላ መግለጫ አክል እሷስ መጣ ሃይሚ እንግዲህ መቶ አስራ አምስት ሺህ በላይ ሰብስክራይበር ደርሳለች። በቅርቡ ደግሞ ከዛ በላይ ትልቅ ደረጃ እንደምትደርስ ተስፋ እናደርጋለን። ዛሬ እንግዲህ ጥሩ ቦታ ነው የምንገኘው፣ ብዙ የተቸገሩ ሰዎች ያሉበት ቦታ ነው። ከተቸገሩ ሰው ጋር ደግሞ እንደዚህ አይነት ጊዜ ማሳለፍ ከፈጣሪም ጋር ያቀራረበናል ማለት ነው እና እዚህ ቦታ በመገኘቴ በጣም ደስ ብሎኛል። አይምሮሽ ልብ ነው። ልብሽን አእምሮ ልብ ነው ካላወቅ ይቅርበቃል ያለ ሌሎን እያወጣ እያወረደ አለም ይ እኔ በምን እንደምገልጻት አላውቅም። በጣም በጣም የምትገርም ልጅ ናት። እኔ ከምጠብቀው በላይ የሆነች ልጅ ናት። ማለት አሁን ለምሳሌ ወንድ ልጅ የማይወጣውን ነገር የምትወጣ ጀግና ሴት ናት። ሐይሚ ማለት ማለት ነው ለእኔ እስከ ዛሬ ካየሁት ሰው ከወንዶቹም ይልቅ እሷ የተሻለ ሰው የተሻለች ሰው ናት። በጣም በጣም ጎበዝ ልጅ ናት እና በጣም ጎበዝ ልጅ ናት እና ከዚህ በላይ እንጠብቃለን አንድ ሚሊዮን ገብተሽ ለብዙ ሰዎች አርአያ እንደምትሆኝ ተስፋ አደርጋለሁ ዝናብ እየዘነበ ስለሆነ አሁን ቀጥታ ወደ እንደምንሄደው ወደ ውስጥ ያለውን ነገር እናሳያቸዋለን እና ውድ ቤተሰቦቻችን አሁን መቄዶንያ ውስጥ ነው ያለ ነው ይህንን የመሰለ ፕሮግራም አዘጋጅተውልናል በጣም ብዙ ሰው አለ እዛ በጣም ብዙ ሰው እንደምታዩትና በጣም አሪፍ ፕሮግራም ይመስለኛል እነ ፋፊ ምናምን እነ ማሂ እሪም

በመላክ በአካልም እንግዲህ እየመጣችሁ እዚህ አያት ነው የሚገኘው። አያት ሰፈሩን ባላቆም አያት ያው ወደ 49 አካባቢ አያት ጸበል ማለት ነው ወደ ነው ወደዛ እየመጣችሁ ብትጎበኙ የቻላችሁትን ብታደርጉ እንላለን። ሃይሚ እንግዲህ መቶ ሺህን ከነሱ ጋር ማሳለፍ ፈልጋለሁ ብላለች የሆነ ጊዜ እና ለዛ ነው ሁላችንም ተሰብስበን ፍላጎቷን ለማሳካት እዚህ የመጣ ነው። እና ደግሞ ውድ ቤተሰቦቻችን ይህንን እንድናደርግ ያደረጋችሁ እናንተ ናችሁ እና ሁላችሁም ተባብራችሁ ሀሚን እንድናስደስታ ስላደረጋችሁን በድጋሚ እናመሰግናለን። እነሱ እስኪመጡ ድረስ እንጠብቃቸው። ሁሉንም ነገር እነሱን ያዘጋጁልን፣ እኛ ብር ከፈልን፣ ኬኩም ብቻ ይዘን ነው የመጣ ነው እና

እዚህም መጣ ልጀምሩ ቦታ አለው ተወቃሚሁላችሁ እና በዚህ አጋጣሚ ቤተሰቦች ለዚህ ሁሉ ከኛ ጋር ሆናችሁ እንግዲህ ልጅቷን መቶ ሺህ አስገብታችኋል። እኛንም እንግዲህ መቶ ሺህ ያልገባ የለም እዚህ ጋር ያው ያልገቡ አሉ። ትንሽ ነው የሚቀራቸው። የሆነ መናገር የምፈልገው ነገር ማለት ነው። ስሊቨር ፕላይ በተኗ የሀይሚ ቆይ ከመጣ የኔ የመጣ ቀን ነው የመጣው፣ ግን ይህንን ቀን እየጠበቅን ነበረ። የሙባረክ ተንኮል ነው ትላለ፣ በራሱ ስም ማረገውን ነው እናደርጋ ምናም በሚል ለዛ ነው የዘገየውም። ከዚህ በፊት ብዙዎቹ እየጠየቁ ስለነበረ ነው፣ ብቻ ለዛ ነው። አሁን በሁለት ነገር ነው ምናስደስታ ማለ፣ አብራቸው ነው ያላቸው። አምላክ አይለያችሁ። ዓመቱ

አንቺን ነገር ነገር አይበለሽሽ። ይህ የምታየው ነገር አለ አደለ? እና የምታያቸው አባቶቻችን አሉ አደለ? እና የኛ ውድ ቤተሰቦቻችን ማለት ነው። ሀይሚ መቶ ሺህ ስትገባ መቄዶኒያ ላይ አክብርላት ብለውን እኛን ይህንን የመሰለ ነገር አዘጋጅተን እንልሻል። ይህ ሁሉ የምታየው ምግብ ምናምን ማለት ነው። ገብቶሻል? አዎ፣ በጣም ነው ደስ የሚል ደበረህ ገባህ ሙቢስ ላይ ነኝ እና ሄሚዬ እና የሆነ ቀን ቪዲዮ ስንሰራ መቶ ሺህ ማክበር ፈልገው መቄዶንያ ብለሽ ነበር አይደል? እና የኛ ውድ ቤተሰቦች ያንችን ቃል አክብረው መቄዶንያ ላይ ከአባቶቻችን ጋር ደስ የሚል ጊዜ እንድናሳልፍ አድርገውናል እና ኬክም አዘጋጅተናል ትቆርሽልናለሽ። እሺ እሺ። በጣም ደስ ብሎኛል። አመሰግናለሁ፣ አልጠበቅኩም እና ሌላም ስጦታ አለሽ ማለት ከግቢ ውጪ ነው ምን ይሄም እንዳለ ሆኖ ሌላም አለሽ። የመኪና ቁልፍ ነው ያው ታይበለሽ። ቆይ ዙሪያ ነው ወደዛ። ጆሮዋን ያዙት ያዙት። ያልነገርኳችሁ ነገር አለ። ፒሲም ላፕቶፕ ማለት ነው ግዛ አለ ተብያለሁ። ግን እዚህ ስራራጥ ምናምን ሳሊዞ መጥቻለሁ። ቤት ነው፣ እሱም ቤት ነው። እዛ ነው የምንሰጠው

የትኛውም ያህል ርቀት የማይለውጣቸው ሁሌም አንድ አይነት የሆኑ የሚረዱ በነፃነት የማወራቸው እንኳን ደስ አለሽ መቶ ስደሰት፣ ስከፋ፣ ስደበር፣ ስገራ በየትኛውም ሁኔታ ውስጥ ያላችሁ ስገረም በየትኛውም ሁኔታ ውስጥ ሆኜ ብቀባጥርም፣ ብነዛነዝም፣ ባስቀይማቸውም ከእኔ ምንም ሳይጠብቁ የሚወዱ ጓደኞች አሉኝ ዛሬን እንድቀርብ የሚረዱ እናንተ እወዳችኋለሁ ለዓለም ወርቀ ሰላም አርዱን ከዘበነ ማቴዎስ ወደ ዘበነ ማርቆስ በሰላም ሁላችንም እንዳያሸጋግረን እንዲህም እያልን አባታችን ሆይ ብለን አባታችን ሆይ በሰማይ እንደሆነች እንደሁም

እና ውድ ቤተሰቦች አሁን እንግዲህ ጨርሰን እየመጣን ነው። ውድ ተመልካቾቻችን እንግዲህ ዛሬ በመቄዶንያ የነበረን ቆይታ ይህንን ይመስል ነበር። ሀይሚም ደስ ብሏታ ብለን ተስፋ እናደርጋለን። በተጨማሪ እንግዲህ ከዚህኛው በተጨማሪ ሀይሚ ለበርካታ ጊዜያት ስትለፋበት የነበረው ሌላኛው ስጦታ አለ። ስጣት፣ ያንቺ ነው። እሺ፣ ሙባረክ ዜኔ ነው የሚለው። በቃ ከፋችሁ ይኸው የእሷን ሲልቨር መተን። በዚህ አጋጣሚ ለዩቲዩብ መልእክት አለኝ። ውድ ዩቲዩብ፣ ውድ ዩቲዩብ፣ አንድ ለዩቲዩብ መልእክት አለኝ። ለአንቺ ለምን እንዳስቀራ አናውቅም። ውድ ዩቲዩብ፣ ለምን እንዳመጣ አናውቅም። የእሷን የዩቲዩብ አዋርድ ስጣት። ይሄ ግን ጊዜያዊ ትጠቀመው እንጂ ውሰች ክፈቹ ሙባረክ ዘይኔ ነው የሚለው። ሃይማኖት የራስ ጉዳይ። ያዥ እና ጥፊ አዲስ ነገር የለም። እቺ ልጅ ዩቲዩበር ሆናለች፣ ወደ ዩቲዩብ አለም ተቀላቅላለች። እንደራሱ አጭር የሆነ ልከዋል። በእኔ ስም ሰርተፍኬትም አለሽ። ይሄ ደግሞ ሲቆሹሽ ምናምን ምናሰን ሲነኩት ነው። ይሄ ደግሞ ከ እንዳላወቀ የሆነች እስካሁን የምር ማለት ነው። ሙባረክ አስራ አምስት ቀን ነው ያስተኛባት። እኔ ደግሞ ሲኒየር ፕራይቬተን የመጣ ቀን ነው የመጣልሽ። እኔ ደግሞ ስንቴ እንዳመለጠኝ ጠይቃኛለች። የሆነ ሰዓት ግራ ገባት እ ምወርፍ የሚለው አታስቢ አልኳት። ለማንኛውም ያንቺ ነውና ምን ተሰማሽ እስኪ? በዚህ አጋጣሚ ገና ነው ማለት እኔ በጣም ደስ ብሎኛል። የምሬን ነው። እግዚአብሔርን አልጠበቅኩኝ ላ እየቀለዱ ነው። አንዴ አንዴ ላውራ። እግዚአብሔርን አላመንኩም፣ ሃይማኖት ነው የሚለው። ስተያዙ በዚህ አጋጣሚ ከአንቺ አንድ ሚሊዮን ሁለት ቢሊዮን ሶስት ነጥብ አምስት ቢሊዮን ኢትዮጵያ ውስጥ አሉ ከተባሉ ሴት ዩቲውበሮች ማአንዋኛ ሆ ሆናለን ዓለምን በነገራችን ላይ ሀይሚ ማለት በጣም

ሁን ምን በጣም ደስ ብሎኛልም እና ደግሞ ለመፎገራችኝ ደስ ነበር። ብዙ ጊዜ ግን መጠ ሀይለ እየተሞላልሽ ነው፣ አልጠይ እግዚአብሔርን፣ ከዛ እየሞላንልሽ ነው ምናምን። ከዛ ሳስበው ላለማስጨነቅ ዝም አልኩኝ። የሆነ እንትን ያለብኝ መሰለኝ። በጣም ደስ ብሎኛል። ሁላችሁንም በጣም ነው የማመሰግነው። የዛሬው ቀን በቃ በጣም ይለያል ማለት ነው። እና ደግሞ እንዲህ ማለት ይሄንን ቦታ እንድናከበር ያደርጉት የኛ ፋሚሊዎች ናቸው። እሺ፣ እነሱንም በደንብ በደንብ በደንብ አመስግን። እኔ ሁሌ እንዳመሰገንኳችሁ ነው፣ ብቻ አላቅም። አሁን ግን አመሰግናለሁ ሳይሆን ምላችሁ፣ ውለታችሁን የምታደርጉትን ነገር እግዚአብሔር አምላክ እሱ ራሱ ይክፈላችሁላለሁ። ብቻ በጣም ወዳችኋለሁ፣ አከብራችኋለሁ እናንተንም እና ስታት ያላችሁን ስጦታ አለ በጣም አለኩኝ። ኦ ማይ ጋድ እና በተጨማሪ 81 61 ላይ ኦኬ ብላችሁ ወደ መቄዶንያ በዚህ አጋጣሚ ኦኬ ብላችሁ በመላካችሁ ምንም ይሄን ያክል ብዙ ጉድለት የለውም። አንድ ብር ነው በቀን የምታጎሉት ማለት ነው። እና ኦኬ ብላችሁ እየላካችሁ ሁላችን ስ 8 ቶሎ በሉ። ኦኬ በሉ 8 እና ውጭ ሀገር ያላችሁም ምንድን ነው ያልከው? ካሜራ ጎፈንድሚ ዜል ሚ ሴል አላውቅም። ዶላር አካውንት አላቸው። እናም ሰማኒያ አንድ ደግሞ ንግድ ባንክም ለኤስኤምኤስም ለኤቭሪ ባንክ ይጠቀሙታል እና ያው እና እነሱን ለማግኘት 09 አርባ አርባ 40 40 እና 09777 ላይ ይደውሉልን። እናመሰግናለን። ይህንን ቪዲዮ እስከ መጨረሻ ድረስ ስለተከታተላችሁ እናንተ የምን ጊዜም የኛም ምርጥ ምርጥ ቤተሰቦች ናችሁ። ሰብስክራይብ ማርኩ ያላደረጋችሁ ያደረጋችሁ፣ ላይክ አድርጉ። እናንተም ደግሞ ሁላችሁም ለኔ በጣም ትልቅ ቦታ አላችሁ። አመሰግናለሁ። አስለካዋለሁ እና በቃ እና ውድ ቤተሰቦቻችን ይህን የመሰለ ጊዜ እንደዚህ ያማረ ቦታ ላይ እንደዚህ ደስ የሚል ቦታ ላይ እንድናሳልፍ ስላደረጋችሁን በጣም እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ድረስ ስ